የአፍሪካን ህብረት ጉባኤን የነቀነቀው የትራውሬ ንግግርና የአፍሪካ መንግስታት በአፍሪካ ያስነሱት አብዮት። በየማህበራዊ ሚዲያው በየወሬ ማዕዱ ከአፍሪካ ቀንድ እስከ ምዕራብ ዳርቻ ድረስ እንደ ሰደድ እሳት የሚነገረው የማን ስም ነው? ኢብራሂም ትራውሬ የቡርኪና ፋሶ ወጣት መሪ ካፒቴኑ አው ኢትዮጵያውያንን ጨምሮ የአፍሪካውያን ሁሉ መነጋገሪያ ሆኗል። በየቀኑ ቢያንስ አምስት ጊዜ ስለሱ ባትሰማ ወይም ፎቶን ባታይ አለም የሆነ ነገር የጎደለባት ይመስላል። ኢብራሂም ትራውሬ ለመጀመሪያ ጊዜ ለአፍሪካ ህብረት ንግግር ሲያደርጉ ብዙዎች እንባቸው ይፈስ ነበር። ይህ ሰው በአፍሪካ ህብረት ለመጀመሪያ ጊዜ ያደረገውን ንግግርና የአፍሪካ መንግስታት በአፍሪካ እየፈጠሩ ያሉትን አብዮት በትንታኔ እንመለከተዋለን። አብራችሁን ቆዩ። ይህ ባለብሩህ አምሮ ባለቤት ዓለም ሁሉ የምትደነቅበት አፍሪካዊ አብዮተኛ የለውጥ ሐዋርያ በአፍሪካ ሕብረት የመጀመሪያ ንግግሩ እንዲህ ብሎ ነበር። ስለ አፍሪካ ሕብረት ትሰማላችሁ። አዎ፣ አፍሪካ ሕብረት የሚባል አለ። ነገር ግን የአፍሪካ ሕብረት በተጨባጭ ያለው ተጽዕኖ ምንድን ነው? አንድ ሊያደርገንና እውነተኛ ውህደትን ሊፈጥርልን የሚገባው ይኸው ድርጅት ስለሆነ ስለ ውህደት እያነሳን ስለ አፍሪካ ሕብረት ሳንናገር ማለፍ አንችልም። ነገር ግን በአፍሪካ አህጉር በሚሊዮን የሚቆጠሩ ወጣቶችን ሕይወት እየቀጠፈ የሚቀጥሉትን ጦርነቶች ችግሮች ስናይናዝናለን። ይህ ሰራዊት ያላቸው የሀገር መሪዎች ያቀፈው ድርጅት የተወሰኑ ሀገራትን ለመደገፍ ራሱን ማደራጀት ተስኖታል። ህብረት ቃል ብቻ አይደለም፣ ህብረት ህያው ምልክት ነው። እኛ ወጣቶችም ከዚህ ሁኔታ ትምህርት በመውሰድ ውህደትን እውን ለማድረግ አንድ መሆን ይኖርብናል። የአፍሪካ ህብረት ዋና መስሪያ ቤት ያስተናገደችው ኢትዮጵያ ራሷ በግጭት ውስጥ በነበረችበት ወቅት ጠቅላይ ሚኒስትሯ የወታደር ልብስ ለብሰው በአዲስ አበባ የሚገኘውን ዩኒቨርሲቲ መዘጋቱን ሲያውጁ ሳይ እጅግ ነበር የገረመኝና ቅር የተሰኘሁት። የአፍሪካ ህብረት ይህንን ዋና ና መስሪያ ቤት ለመጠበቅ ምንም አይነት እርምጃ ሲወስድ አላየሁም። አብዛኞቹ ምዕራባውያን ሀገራት አዲስ አበባን ልትወድቅ እንደሆነ አይተው ሻንጣቸውን ጠቅልለው ለቀው ወጥተዋል። ኢትዮጵያ ግን ተዋግታ የውስጥ መፍትሄ አግኝታ ዛሬ ላይ በተወሰነ ደረጃ ሰላም ላይ ትገኛለች። የኮንጎ ልጆች ለአመታት ሲሞቱ ኖሯል። እንደ ሱዳን ያሉ ሌሎች በርካታ ግጭቶችም በአህጉሪቱ ይገኛሉ። የአፍሪካ ህብረት፣ እነዚህ ሀገራት ሰላማቸውን መልሰው እንዲያገኙ ለመደገፍ የሚያስችል ኃይልና አስፈላጊ ስልቶችን ሲያመነጭና ሲያሰማራ ማየት እንፈልግ ነበር። ለአስር አመታት ያህል የሳህል ክልል የዓለም አቀፍ ሽብርተኝነት መናኸሪያ ሆኗል። ነገር ግን ለዚህ ችግር መፍትሄ ለማምጣት ከዚህ ድርጅት ምንም አይነት ድጋፍ አናይም። ከዚህም እየከፋው ጥቂት ቀናት በፊት ከአፍሪካ ውጭ ያለች አንዲት ሀገር በቲንስዋታን በኮንፌዴሬሽናችን ኃይሎች ላይ በተፈጸመ የፈሪ አሸባሪና አረሜናዊ ጥቃት መደገፏና መሳተፏን በግልጽ አስታውቃለች። የአፍሪካ ህብረት ከአፍሪካ ውጭ የሆነች ሀገር በአገሮቻችን የውስጥ ጉዳይ ላይ ያደረገችውን ይህንን ጣልቃ ገብነት ለማውገዝ አንዲት ቃል ትንፍሻ አላለም። ይህን ሰምተው ዝምታቸውን እንዲሰብሩ ወጣቶች በአፍሪካ ህብረት ላይ እምነት እንዲጥሉ እርምጃ እንዲወስዱ እፈልጋለሁ ብሏል። ትራውሬ ይህንን ሰው ልናጣው አይገባም። አፍሪካ ይህንን ሰው በማንኛውም ምክንያት ልታጣው አይገባም። እስከ መጨረሻ ሻው የደም ጠብታችን ድረስ ልንከላከልለት ይገባል። ይህ ከፈጣሪ የተላከ ስጦታ ነው። የአባቶቻችን መንፈስ ከእንቅልፍ ነቅቷል። እባካችሁን እናንተ ሌሎች የአፍሪካ ሀገራት፣ ሌሎች የአፍሪካ ወታደራዊ ኃይሎች ለራሳችሁ ጥቅም ስትሉ ይህንን ሰው ለመጠበቅ እንድትነሱ ማጸናለሁ። ሌላው እና አስገራሚ ነገር በመላው አፍሪካ ተቀባይነት እያገኘ መምጣቱ ነው። በካፒቴን ትራውሬ የምትመራው ቡርኪና ፋሶ የአፍሪካ ክብርና የነፃነት ምልክት ሆናለች ሲል የጋና ሶሻሊስት ንቅናቄ ለትራውሬ ያለውን ክብር በአደባባይ አሳይቷል። ለሁሉም የፓን አፍሪካንስቶችና ተራማጃሎች በአንድነት እንዲቆሙ ጥሪ አቀረበ። የቡርኪናፋሶ አብዮተኛ መሪ ካፒቴን ኢብራሂም ትራውሬ ላይ በአሜሪካና በፈረንሳይ አስተባባሪነት ከ21 በላይ ተከታታይ መፈንቅለ መንግስት ሙከራዎች መሞከሩን እና በቅርቡ የአሜሪካ ሴኔት ክስ መመስረቱን ተከትሎ ነጻ አፍሪካ በሚል መሪ በአህጉሪቱ የሚገኙ በሺዎች የሚቆጠሩ አፍሪካውያን ያላቸውን አጋርነት እያሳዩ ቀጥለዋል። በቡርኪናፋሶ ጋናና ላይቤሪያ በመሰረታዊ ድርጅቶችና በህዝባዊ ንቅናቄዎች የሚመሩ ሰልፎች ተካሂዷል። እየተካሄዱም ይገኛሉ። በጋና እየተካሄደ ያለውን የተቃውሞ ሰላማዊ ሰልፍ እያስተባበረ የሚገኘው የጋና ሶሻሊስት ንቅናቄ ጉዳዩን አስመልክቶ መግለጫ አውጥቷል። በመግለጫውም በካፒቴን ትራውሬ ስር ቡርኪና ፋሶ የአፍሪካ ክብርና የነጻነት ምልክት ሆናለች። ሀብታቸውንና የወደፊት ዘመናቸውን ከኒዮ ኮሎኒያሊዝም መዳፍ ለማዳን ከሚታገሉ የቡርኪና ፋሶ ህዝብ ጋር እንቆማለን ያለው የጋና ሶሻሊስት ንቅናቄ ቡርኪና ፋሶና ሌሎች የሳል ግዛቶች ህብረትን ኤኢኤስ ሀገራትን በፈረንሳይ አሜሪካና የኔቶ አጋሮቻቸው ቁጥጥር ስር ለማ ለማድረግ የሚሞክሩትን የዓለም ሀያሎች በጽኑ አውግዟል። የጋና ሶሻሊስት ንቅናቄ ዘሶሻሊስት ሙቭመንት ኦፍ ጋና የወቅቱን የስም ማጥፋት ዘመቻ እንደ ሊቢያ፣ ኢራቅና ጋና ባሉ አገሮች የስርዓት ለውጥ ለማድረግ የቀኝ ግዛት የበዝባዥነት አካሄድ የምዕራባውያን ስልቶች መሆኑን ገልጿል። መግለጫው በተጨማሪም የወቅቱ የማተራመስ ጥረቶች ምዕራባውያን በገለልተኛ የአፍሪካ መሪዎች ላይ ካደረሱት የረዥም ጊዜ ታሪክ ጋር አያይዟል። ፓትሪስ ሉሙምባ፣ ኳሜ ኑክሩማ አሚልካር ካብራል ቶማስ ሳንካራ ወንጀላቸው የሀገራቸው የተፈጥሮ ሀብት ህዝባቸውን እንዲያገለግል አጥብቀው መጠየቃቸው ብቻ ነው ይላል። በመሆኑም ሁሉም አፍሪካውያን ከቡርኪና ፋሶ መሪ ጎን በመቆም የአህጉሪቱ ነፃነት እንዲያስከብር ጥሪያቸውን አስተላልፈዋል። ይኸው ሰውዬ በፖለቲካ ፓርቲዎች የሽኩቻ ምንጣፍ ላይ ተንከባለው አልመጣም። ከሀብታም ቤተሰብ ተወልዶ በብር ማንኪያ አልጎረሰም። ትራውሬ ከጦር ሜዳ ነው ብቅ ያለው። ከወታደራዊ ካምፕ እምብርት በ2022 መገባደጃ ላይ ሀገሩ ቡርኪና ፋሶ በእስላማዊ ፅንፈኞች ስትታመስ፣ ህዝብ በየቀኑ ሲረግፍ፣ መንግስት አቅመቢስ ሆኖ ሲታይ የቀድሞ መሪ ሌትናር ኮሎኔል ዳምቢ ራሱ በመፈንቅለ መንግስት የመጣው መፍትሄ አቶ ሲባክን ካፒቴን ትራውሬና ጥቂት ጓዶቹ ይህ ነገር መቆም አለበት አሉ። እንደ መብረቅ ብልጭታ በሀገሪቱ ሁለተኛውን የመፈንቅለ መንግስት በዚያው አመት ተካሄደ። ትራውሬ በሰላሳዎቹ አጋማሽ ላይ የሚገኘው ወጣት መኮንን የዓለማችን ወጣት መሪዎች አንዱ ሆኖ የቡርኪና ፋሶ መሪነቱን ጨበ በጠ። ታሪክ ራሱን ይደግማል። ቡርኪናፋሶ ስትባል ከአቧራማ መንገዶቿና ከቀይ ምድሯ ባሻገር የማንስም ነው እንደ ነጎድጓድ የሚጮኸው አሆ ቶማስ ሳንካራ፣ ያ በ1980ዎቹ ቀና ብለ ተራመድ አፍሪካዊ ሲል የነፃነት ችቦ የለኮሰው ለሀገሩ የቅኖች ምድር የሚል ስያሜ የሰጠው በአጭር ጊዜ ውስጥ ህዝቡን ለልማት ያነሳሳው ነገር ግን በምዕራባውያን በውስጥ ባንዳዎች ሴራ በ37 ዓመቱ የተገደለው ያ ድንቅ መሪ። ዛሬ ብዙዎች ትራውሬን ሲያዩ የሳንካራ መንፈስ የሳንካራ ጥላ ያዩበታል። ያቺ ቀይ የውትድርና ኮፍያ ያ የወታደር ልብስ ያ ስለ ሀገር ፍቅርና ሉዓላዊነት የሚናገረው ጠንካራ እንደበት ሳንካራ ዳግም በአዲስ ትውልድ ውስጥ የተነሳ ይመስላል ወይስ የአፍሪካ የለውጥ ምጥ አዲስ መሪ እየፈጠረ ነው ንግግሮቹና የአፍሪካ ህብረት መድረክ ንግግሮቹ እሳት ናቸው በአፍሪካ ህብረት መድረክ ላይም ሆነ በሀገር ውስጥ በሚያደርጋቸው ንግግሮች አፍሪካ መቼ ነው ከልመና የምትላቀቀው ለምን የእኛ ጥሬ ሀብት በርካሽ ወጥቶ የተመረተው በውድ ይሸጥብናል እኛ ለማኝ አይደለንም ክብራለን ሲል በአደባባይ ይናገራል ንግግሮቹ የቀድሞ መሪዎች የማይደፍሩትን ሀቅ የሚናገሩ በመሆናቸው የብዙዎችን የአፍሪካ ወጣቶችን ልብ ገዝቷል። የፓን አፍሪካኒዝም ፍም እሳት ዳግም የቀሰቀሰ ይመስላል። ከምዕራቡ ዓለም ጋር ያለው እሰጥ አገባ የመጀመሪያው እርምጃው የምዕራባውያንን በተለይም የቀድሞ ቅኝ ገዢ ፈረንሳይን የአሻንጉሊት ገመድ መበጠስ ነበር። የፈረንሳይ ጦር ከሀገር ይውጣ አለ፣ ደረቱን ነፍቶ የውጭ ጣልቃ ገብነት በቃ አለ። ፍራንካ አፍሪክ የሚባለው አፍሪካን በኢኮኖሚና በፖለቲካ ጥገኛ የሚያደርገውን የኒዮ ኮሎኒያሊዝም ሰንሰለት ለመበጠስ ቆርጦ ተነሳ። ልክ ታሪካዊ ዳዊት ግዙፉን ጎልያድን በትንሽ ጠጠር እንደገጠመው ይህ ወጣት ካፒቴን የቀድሞ ጌቶችንና ተጽዕኖአቸውን እምቢ አለ። የሉዓላዊነት ጥያቄ የሀገሬን ወርቅና ማዕድን እኔው ልቆጣጠር፣ ሀብቴ ለህዝቤ ነው ሲላወጀ የምዕራባውያን ኩባንያዎች ያለ ገደብ ሲበዘብዙት የነበረውን የማዕድን ዘርፍ ለመቆጣጠር፣ ለሀገር ጥቅም እንዲውል ለማድረግ ጠንካራ እርምጃዎች መውሰድ ጀመረ። የልማትና የሀገር ውስጥ ፖሊሲ ራሳችንን እንቻል መርህ ዋናው ሆነ። የሀገራችንን እንልበስ፣ የሀገራችንን እንመገብ የሚል ዘመ ብቻ ተጀመረ። የመንግስት ባለስልጣናት ከመጠን ያለፈ ወጪ እንዲቀንሱ፣ ከመንግስት መኪና ይልቅ በሞተር ሳይክል እንዲንቀሳቀሱ የሚደርስ ትእዛዝ አስተላለፈ። ህዝቡንና ሀገሩን ከሽብርተኝነት እንዲከላከል አደራጅቶ የሀገር መከላከያ ፈቃደኛ ኃይል ቪዲፒስ አቋቋመ። ሀገር የምትገነባው በዜጎቿ ላብና ደም ነው ሲል ተናገረ። ቲዎሪ አይደለም፣ መሬት ላይ የወረደ ተግባር። ወታደራዊ እንቅስቃሴና የክልል ሀብት የጸጥታ ችግርን ለመፍታት ጦርነቱን ከፊት ሆኖ እየመራ ነው። ሰራዊቱን በአዲስ መልክ እያደራጀና ህዝቡን እያስታጠቀ ነው። ከጎረቤት ማሊና ኒጀር መሪዎች ጋር እነሱም ምዕራባውያንን ተቃውሞው ስልጣን የያዙ በመሆን የሳሄል ሀገራት ህብረት አሊያንስ ኦፍ ሳሄል ስቴትስ ኤኢኤስ መስርቷል። ይህ ህብረት አንዱ ከተነካ ሁላችንም ተነካን የሚል የጋራ መከላከያ ቃል ኪዳን ያለው ሲሆን ከቀድሞ የፈረንሳይ ቅኝ ግዛትና ተጽዕኖ ለመላቀቅ የታለመ ትልቅ እርምጃ ነው። አፍሪካውያን ታላቅ የተባለ አብዮት እያስነሱ ነው። የአፍሪካ መንግስታት በአፍሪካ አብዮት እያደረጉ ነው። የኒጀር ሪፐብሊክ የመጀመሪያውን የወርቅ ማጣሪያና የጌጣጌጥ ድንጋይ ማቀነባበሪያ ለማቋቋም ኩሳቫና ሮያል ጎልድ ትሬዲንግ ኤልኤልሲ ከኤሚሬትስ ኩባንያ ጋር ስምምነት አደረገ። ይህ ስራ በኒጀር የወርቅ ማጣሪያ ጌጣጌጥ ማምረቻ ና የጌጣጌጥ ድንጋይ መቁረጫ ና የማጣሪያ ማዕከልን ያካትታል። ይህ ብቻ አይደለም። በማሊ በቡርኪና ፋሶ ና ኒጀር የሳህል ግዛት ኢንቨስትመንት ባንክ ከ820 ሚሊዮን ዶላር በላይ በሆነ የመነሻ ካፒታል ሊጀመር ነው። የሳህል ግዛቶች ኮንፌዴሬሽን ሴሴስ የኮንፌዴሬሽን ባንክ ለኢንቨስትመንት ና ልማት ይፋ ባደረገበት ወቅት ኢኮኖሚያዊ ነጻነትን ለማምጣት ትልቅ እርምጃ ወስዷል። አዲሱ የፋይናንስ ተቋም በ500 ቢሊዮን ሲኤፋ ፍራንክ በግምት 820 ሚሊዮን ዶላር ሲሆን ይህም በማሊ ቡርኪና ፋሶ ና ኒጀር ያሉ ቁልፍ የመሠረተ ልማት አውታሮችን ና የልማት ፕሮጀክቶችን በገንዘብ ለመደገፍ የሚያስችል የመጀመሪያ ካፒታል ይዞ ይጀምራል ውሳኔው የተደረገው በማሊ ፕሬዚዳንት ጄነራል አሲም ጎይታ የሚመራው በባማኮ በሚገኘው የኩላባ ቤተ መንግስት ከፍተኛ ስብሰባ ላይ ነው የኢኮኖሚና ፋይናንስ ሚኒስትሩ አልሁሴኒ ሳኑ እንዳሉት ባንኩ ስትራቴጂካዊ መሰረተ ልማት የገንዘብ ድጋፍ ንግድን ለማሳደግ ና የጋራ ኢኮኖሚ የኢኮኖሚያዊ ውጥኖችን ለማስፋፋት ሀያል መሳሪያ ይሆናል። የሲስስ ባንክ የክልላዊ ኢኮኖሚያዊ ውህደትንና ዘላቂ እድገት ለማጎልበት የትራንስፖርት፣ የኢነርጂ፣ የግብርናና የኢንዱስትሪ ፕሮጀክቶችን በገንዘብ በመደገፍ ላይ ያተኩራል። ከዋና ዋና ዓላማዎቹ አንዱ በዓለም አቀፍ የፋይናንስ ተቋማት ላይ ያለውን ጥገኝነት በመቀነስ አባል ሀገራት የበለጠ ነፃ የኢኮኖሚ ውሳኔ እንዲያደርጉ ማስቻል ነው። በዚህ በኩል ደግሞ የትራውሬ ተጽዕኖ ያረፈበት የቻድ ፕሬዚዳንት ማሐማት ዴቢ ሁሉም የፈረንሳይ ወታደሮች ከሀገራቸው እንዲወጡ አዘዋል። የቡርኪና ፋሶ ካፒቴን ትራውሬ ጋር ያላቸውን አጋርነት እንዲህ ሲሉ ገልጸዋል። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ ወንድሜ ናቸው። ከአዲስ የሾርባ ማሰሮ በቆሻሻ ጣቶች እየተሰረቀ ማንኛውም ስጋ ሙሉን የሾርባ ማሰሮ ያገኛል። አበቃን፣ ቸር ተመኘንላችሁ።